በእስልምና ይህን የምትመለከቱት ድንጋይ የአላህ ቀኝ እጅ እንደሆነ ታውቃላችሁ። በተጨማሪ ኃጢአትን እንደሚያሰሰሪ ታውቃላችሁ። ቪዲዮን እስከ መጨረሻው ተከታተሉት። በዚህ ይሄንን እውነት የምንገልጠው ይሆናል ማለት ነው። ብዙዎቹ ጋር ደግሞ ሼርና ላይክ በማድረግ አድርሶ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንዴት አላችሁ? እኔ በጣም ሰላም ነኝ። ዛሬ በጣም በልየት ባለ ፕሮግራም ነው ወደ እናንተ የመጣሁት። ስፔሻሊ ለሙስሊም ወገኖቻችን መዳን የሚሆንበትን ምክንያት ይሆናል ብዬ በማስበው ቪዲዮ ተከስቻለሁ ማለት ነው። እናንተ ደግሞ ቪዲዮ ብዙዎች ጋር አድርሱ እባካችሁ። ይሄ በጣም ለክርስቲያኖች በአጠቃላይ ለየትኛውም ቤተ እምነት ላላችሁ ክርስቲያኖች ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ሙስሊሞች እንዲድኑበት እንዲሆን እንድታደርጉ በጌታ ፍቅር አሳስባለሁ። ላይክ ሼር አድርጉት በደን ስለዚህ ዛሬ በዚህ ቪዲዮ አጠር ምጥን ባለች መንገድ ላሳያችሁ ፈልጋለሁ። በቀጥታ ወደ ቪዲዮ እናልፋለን። በእስልምና ይሄ ጥቁር ድንጋይ ከሰማይ እንደወረደ ያውቁ ኖሯል። እስኪ በዚህ ቪዲዮ በደንብ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። በደንብ ሼር ላይክ አድርጉት። ኦኬ፣ የመጀመሪያው ነገር እንግዲህ እዚህ ጋር እንድትመለከቱ ትፈልጋለሁ። እዚህ ሱናን አናሳይ 2935 ላይ እንደዚህ ይላል። ቶስ ናሬተድ ፍሮም ኢብን አባስ ዳት ዘ ፕሮፌት ሰድ ዘ ብላክ ስቶን ኢዝ ፍሮም ፓራዳይስ። ከሰማይ ነው የወረደው ወይም ከጀነት ነው የወረደው ብለው ያምናሉ። ያለው እንግዲህ ፕሮፌቱ ነው ወይም ደግሞ መልእክተኛው ነው ማለት ነው። በድጋሚ እዚህ ጋር ምሽከት አልመሳቢ ላይ ሪፖርት ጋር ሜሰንጀርስ አሳይንግ ዘ ብላክ ስቶን ዲሰንድ ፍሮም ፓራዳይስ ከሰማይ ነው የወረደው ወይም ደግሞ ከጀነት ነው የወረደው የመጣው ይላሉ። የወረደው ግን ከወተት ይልቅ ነጭ ነበር ይላሉ። በጣም ነጭ ነበር። ነገር ግን በአዳም ኃጢአት ምክንያት ጥቁር ሆነ ይሉናል። ኦኬ ይህንን ተረታቸውን በደንብ እንድሰሙ ስለምፈልግ ነው። ዲሰንድ ፍሮም ፓራዳይስ ዋይት ዘን ሚልክ በአት ደ ሲንስ ኦፍ ደ ዲሴንደንትስ ኦፍ አዳም ሜድ ኢት ብላክ። በአዳም ኃጢአት ምክንያት ነጭ የነበረው ድንጋይ ወይም ካባ ነጩ ድንጋይ ጠቆረ ይሉናል ማለት ነው። እኔ እዚህ ጋ ብዙ ጥያቄዎች አሉ። መጀመሪያ እነዚህ ልስጣችሁ፣ እስከ መጨረሻው ተከታተላችሁ። ሙስሊሞች እስኪ ለጥያቄ መልስ ሰጡኛላችሁ። ምክንያቱም ከዚህ ቀደም አቡ ሃይደር እችን ነገር ሲናገሩ ሰምቻለሁ። እኛ ኢየሱስ ክርስቶስ ለኃጢአታችን ሞተልን የምትሉት ምን አገባው? በአዳም ኃጢአት ምንም እኛ ኃጢአት አያልፍብንም፣ ኃጢአትም አይተላለፍም። ከአዳም የተነሳ ኃጢአት አይተላለፍም ሲሉ እንሰማቸዋለን ማለት ነው አቡሃይደር። እኔ ደግሞ እጠይቃቸዋለሁ። እንዴት ነው ታዲያ ይሄኛው ጥቁሩ ድንጋይ ነጭ ሆኖ ሳለ ከሰማይ ሲወርድ ግን በአዳም ዘር ምክንያት ኃጢአት በውርስ ኃጢአት ምክንያት እንዴት ጠቆረ ብዬ ጠይቃቸዋለሁ ማለት ነው። ክርስቲያኖች በደንብ ሼር ኮፒሊንግ አድርጉ። በነገራችን ላይ ሙስሊሞች ይህንን ድንጋይ ይስሙታል ማለት ነው። ይስሙታል። ለምን እንደሚስሙት ግን አያውቁም። ለምን እንደሚስሙት አያውቁም፣ ብቻ መሐመድ ስለሳሙ ግን ይስሙታል። ለምንድን ነው የምስሙት ብላችሁ ብትጠይቋቸው መልስ የላችሁ። መሐመድ ስላደረገው የመሐመድ ሱና ስለሆነ እንደ ሱና ብቻ ነው የምትከተሉት እንጂ ለምን እንደሚስመው ምክንያትም የላችሁ መልስም የላችሁ ማለት ነው። እስኪ መልስ ካላችሁ እንጠብቃለን ማለት ነው። ጀሚዓ ተርሚዲ በተመሳሳይ ሁኔታ ላይ እንደዚህ ያቢር ናሬትድ ዘ ፕሮፌት ፐርፎርምድ ራመል ፍሮም ዘ ብላክ ስቶን ቱ ዘ ብላክ ስቶን ፎር 3 ሴኩንድስ መሐመድ ይህንን ጥቁር ድንጋይ 3 ጊዜ እየዞረው ከዛ አራት ጊዜ ይራመደዋል ማለት ነው። እዚህ ሙስነድ አህመድ 226 ላይ ለይቶ ኢን ር ር ላስ ል ይህንን ቀድመን እናገኘዋለን። እዚ ሙስን አመድ ላይ ሲዘግቡ ማለት ነው ም ስ ድንጋይ ብቻ እንደሆን አውቃለሁ። ጥቅምም ጉዳትም የለም፣ ድንጋይ ብቻ እንደሆን አውቃለሁ። ኖ ይ ንጀሮላ ኖ አልስምም ነበር፣ ምክንያት ግን የለኝም። ብቻ ነብዩ ስለሳመው ግን እስምሽ አለው። ይህ ላጣላችን ጥቁሩ አንድንጋይ። በድጋሚ ቡኻሪ ላይ ወይም ሳይል ቡኻሪ 1610 ላይ ናሬትድ ዘይድ ቢን አስለም ዳት ኢስ ፋደር ሰይድ አይ ሶ ዑመር ቢን አልከታብ ይሄ የፕሮፌቱ ኮምፓኒየን ነው፣ ወይም ደግሞ ጓደኛሞቹ ናቸው ማለት ነው። የአልከታብ ልጅ ዑመር ማለት ነው። ቢን ማለት ልጅ እንደማለት ነው። በእነሱ ለምሳሌ አልመሲ ኢሳ ቢን መርያም ይላሉ። የመርያም ልጅ ኢየሱስ እንደማለት ነው በእነሱ እንግዲህ ኪሲንግ ዘ ብላክ ስቶን ሉክ

ለብላክ ስቶን ወይም ለጥቁሩ ድንጋይ እንዲህ ብሎ ይነግረዋል። አይኖት ሲን አላስ አፖስትል ኪሲንግ። በነገራችን ላይ አፖስትል ይባላል ወይም ሐዋርያ ይባላል፣ ነብያቸው ማለት ነው። ነብይም ይባላል፣ መልክተኛም ይባላል፣ ሐዋሪያ ይሉታል ማለት ነው። የአላህ ሐዋርያ መሆኑ የአላህ መልክተኛ ወይም የአላህ ሐዋርያ። ሳም ባይስመው ኖሮ ባይስምሽ ኖሮ ብሎ ያናግራታል ድንጋዩ። ኪስ ዲዩ አልስምሽም ነበር ይላታል። ሙሐመድ ስላደረገ የሙሐመድ ሱና ስለሆነ ስለሆነ የነብይን ሱና ስለምቀጥል እስምሻለሁ፣ ግን ምክንያቱን አላውቀውም ነው። በድጋሚ ሙስነድ አህመድ 1361 ላይ ተወስናሬተ ዳት አብዱል ቢል ሳርጀር ሰይድ አይሶ ደ ባልድ ዋን ሚኒንግ ዑመር ቢን አልካታብ አላጣ ባልድ ዋን ሶዩ መላጣ ነው ዑመር ነው። በድጋሚ አሁንም ሲንግ ደ ብላክ ስቶን ኢን ሰይንግ አይ ኖ ዳት ዩ አር ኦንሊ አ ስቶን። ቀደሙን እየደገመው ነው ድንጋይ ብቻ ነው እሺ ያውቃለሁ። ነገር ግን አለ የአላህ መልእክተኛ፣ ስለ ሳመሽ ብቻ አስምሻለሁ ይላታል ማለት ነው። ያው እንግዲህ ሳይ አይደለም ብለው ግሬዱን ስለሚጠይቁን ሳይ በሆነ አዲስ ላይ ሙስናድ አህመድ 380 ላይ እንደዚህ ይላል። ኢት ዋዝ ናሬትድ ዳት ሂሻም ሰይድ ማይ ፋዘር ቶልድ ሚ ዳት ዑመር ቢን አልካታብ መላጣው ሰውዬ ሴር ቱ ዘ ብላክ ስቶን ዩ አር ኦንሊ አስቶን ድንጋይ ብቻ ነሽ። ያውቃለሁ ወር ኢት ኖት ዳት አይ ሶ ዘ ሜሴጅ ኦፍ አላ አይ ዎንት ሃፍ ኪስ ዲዩ አልስምሽም ነበር ዴን ኢት ኪስ ዲት ከዛ እንደዚህም ብሎ ሳማት ማለት ነው። ያቺን ጥቁር ድንጋይ በደንብ እንድትረዱት የምፈልገው ይሄ ጥቁሩ ከላይ የምታዩት ካባ ወይም እዚህ ጋር የምታዩት ፒክቸሩ ካባ ነው የሚባለው። ካባው ግን ከላይ ወረዳ አይደለም፣ ይሄ ከላይ የምታዩት ማለት ነው። ከሱ ውስጥ ግን ፓርት አለች። እዛ ኮርነሩ ላይ ራውንድ እንትን ሼፕ አይደል ኪውቢክ ሼፕ አይደል እንትኑ እንደዚህ ዲዛይኑ የሆነ ስኩዌር ሼፕ ሆኖ ኪውቢክ ነው እና ስማይል እና ኢብራሂም ወይም ደግሞ አብርሃም እንደሚሉት አይደለም፣ የእኛ አብርሃም አይደለም። እነሱ አባትና ልጅ ያንን ስፍራ ሰሩት፣ ለአምልኮ ስፍራ እንግዲህ የመጀመሪያዎቹ ሙስሊሞች ከአዳም ቀጥሎ እነ አብርሃም እና እነ እስማኤል ናቸው። እነሱ ሰሩት ይላሉ። ከውስጡ ያለችውን ትንሽ ትንሽ ፓርት እዚህ ጋር እንደምታዩት፣ እሱን ከሰማይ ወይም ከጀነት ነው ዲሴንድ ያደረገው ወይም የወረደው ይለው ብለው ይላሉ ማለት ነው። ይህ ወረደ የሚባለው ነገር በእስልምና በነገራችን ላይ ቁርአን በራሱ ተወረደ። ይሄ ራሱ ቁርአን የሚባለው በሙሐመድ ወይም ደግሞ በነቢያቸው ልብ ላይ ይላሉ፣ በልብ ላይ ወረደ ስትል ምን ነው ወረደ የምትለው ስትዩ ስትሉ ብላችሁ ስጠይቁ፣ ሬቬሌሽን ነው ወይም ደግሞ መገለጥ ነው የወረደው ይላሉ። መገለጥ ነው የወረደው እንጂ መጻፍ አይደለም። መጽሐፉ ግን ተሰብስቦ ተጻፈ ይላሉ። ግራ የተጋባ ነው። ግራ የተጋባ ነው። ምንም የሚገባ ነገር የለም። በእስልምና በነገራችን ላይ በሳይቦና አዲሶች ላይ በግልጽ ይናገራል። ነጭ ሆኖ ነው የወረደው። ግን በአዳም ኃጢያት ምክንያት ሳይሆን በአዳም ልጆች ኃጢያት ምክንያት በሚሰሩት ኃጢያት ምክንያት ጠቆረ ይሉናል። ሲጠቁር ደግሞ ምንድነው የሆነው? ኃጢያትን አብሶርብ በማድረግ ነው። ከሰዎች ላይ ኃጢያትን በመውሰድ ነው። በነገራችን ላይ ሰዎች ላይ ወይም ሙስሊሞች ላይ ያለውን ኃጢያት፣ የሰዎችን ኃጢያት በመሳብ ነው የጠቆረው። በመሳብ ይስበዋል፣ ኃጢያቶችን ያስወግዳል ማለት ነው። ስለዚህ የኃጢያት ማሳሰሪያ አድርጎ ነው ያኖረው ያንን ድንጋይ። ይህንንም ቪዲዮ አንድ ልጋብዛችሁ፣ ከዛ ከቪዲዮ በደንብ ትረዳላችሁ። በእስልምና ይህን የምትመለከቱት ድንጋይ የአላቀኝ እጅ እንደሆነ ታውቃላችሁ። በተጨማሪ ኃጢያትን እንደሚያሳሰሪ ታውቃላችሁ። ቪዲዮውን እስከ መጨረሻው ተከታተሉት። በዚህ ይህንን እውነት ሀብት የምንገልጠው ይሆናል ማለት ነው። ብዙዎቹ ጋር ደግሞ ሼር እና ላይክ በማድረግ አድርሱልኝ መቶ መቶ ጊዜ ቢያንስ። በቀጥታ ወደ ቪዲዮ እንለፍ። ወይል ከላይ ተመልከቱት እናንተ። እዚህ ጀሚ አተር ሚዚ 959 ላይ ከላይ እንደዚህ ይላል። በደንብ ይሁት ከላይ እናንተ። በአማርኛ ላንብብላችሁ እናንተ፣ እንግሊዝኛው ከላይ በደንብ ተከታተሉ። ኢብኑ አዌይድ ቢን ዑመር ከአባቱ እንዲህ ብለዋል። ኢብኑ ዑመር በሁለቱ ማዕዘናት ላይ ተጣብቀው ነበር ከነቢዩም ሰሃቦች ሰሃቦች ወይም ኮምፓኒን ወይም ደግሞ የእሱ አጋሮች የነቢዩ መሐመድ ማለት ነው። አንድም ሲያደርጉ ባላዩቸው እንኳን እንዲሁ አልኩ። አቡ አብድረህመን ሆይ ከነቢዩ ሰሃቦች አንዱንም ተንበርክኮ ባላዩበት ሁኔታ በሁለት ማዕዘኖች ላይ የሙጥኝ ማለት ነው። ስለዚህ እኔ የማድርገው የአላ መልእክተኛ እነሱን መንካት ኃጢአትን ያሰስሪያል ሲሉ ሰምቻቸዋለሁ። ይህ ጥቁር ድንጋይ ኦኬ ከላይ እንደምትመለከቱት አስተውን ያደርጋል ሲንን ወይም ኃጢያትን ያስተሰሪያል ማለት ነው። ይሄ በአዲስ ነው። በቁርአን ደግሞ ፈጅና ቁጭ ብሎ ተቀምጧል። ሱረቱል በቅራ ወይም ሱራ ሁለት ሀያ መቶ ሀምሳ ስምንት ላይ እንደዚህ ይላል። ሶፋና መርዋ፣ ሶፋና መርዋ የሚባሉት እነዚህ ሁለቱ ተራሮች ሳውዲ አረቢያ መካ ላይ የሚገኙ ተራሮች ናቸው። በዛ ስር ካባ ይባላል። እንግዲህ ካባው ካባው ስር ነው ወይም ኮርነሩ ላይ አጠገብ ላይ ነው ያለው ይሄኛው ብላክ ስቶን ወይም ጥቁሩ ድንጋይ እዚህ ጋ የምታዩት ማለት ነው። ይሄኛው ቅርጹ ራሱ ስታዩት ቅርጹ የሴት ልጅ ብልት ቅርጽ ይመስላል። ኦኬ የሆነ ቫጂናል ካናል ይመስላል እንትሉ ቅርጹ ራሱ በደንብ ተመልከቱ። ይሄንን ይስሙታል፣ እንደምትመለከቱት እዚህ ቪዲዮ ላይ በደንብ አድርገው ይስሙታል። ከመሳም ባለፈ ለመሳብ ምን ያክል እንደሚጨናነቁ አይታችሁ፣ ዝም ብሎ አይደለም። አንብዞቻቸው ጠይቄ ላይፍ ላይ ገብቼ ባለፈው፣ መብቴ ነው መሳም፣ አንተ ምን ታመጣለህ ነው መልሳቸው። እኛ እያመለክ ነውም አይደለም ነው። ስለሚያመልኩት ፈርተው መናገር ፈርተው፣ ስለሚያመልኩት ነው። አታመልኩ ከሆነ ዝም ብለህ መሳም ምንድነው ምክንያቱ? እና እናየዋለን። እዚህ ጋ ችግር የለውም ው እና ሶፋና መሩዋ ካላ ትእዛዝ መፈጸሚያ ምልክቶች ናቸው። ቤቱን ካባን ይህን ጥቁሩ ድንጋይ ከላይ የምትመለከቱት ይሄኛው ካባ ነው። ከስሩ ነው ጥቁሩ ድንጋይ ያለው። ይሄኛው ካባ ነው ቤት ነው፣ ወይም ሃውስ ኦፍ ጋድ ይሉታል። አላህ ቤት ነው ይሉታል። እናም ይሄ የተሰራው በአብርሃም እና በእስማኤል እጅ እንደሆነ እዚሁ ሱራ ሁለት ላይ ወይም ሱረቱል በቅራ ላይ ይናገራል። ምንድን ነው ጥቅሙ የሚለውን እናያለን። ቤቱ ካባን በሀጅ ወይም በኡመራ ከዚህ ሳውዲ አረቢያ ድረስ የሚሄዱት እንግዲህ አንደኛው ሴሌብሬሽኑ ቀላል አይደለም። ሰባት ጊዜ ይዞሩታል ያንን ካባ እስካሁን ይሄን ነገር የሚወሰዱት ዝም ብዬም ሳጠናው ልክ የእስራኤላውያን ህዝብ ያንን እያ ያሪኮን ግንብ ቢዞሩት አልነበር ሰባት ጊዜ በጨው ጊዜ ወደቀ ይላል። ከዛም የተወሰደ ነገር ያለው ሁሉ ይመስላል። ቤቱ ካባና ሀጂ ወይም ዑመራ ስር የጎበኘ ሰው በሁለት መካከል መመላለሱ በራሱ ላይ ኃጢአት የለበትም፣ የኃጢአት ስርየት ያገኛል ማለት። ጉዱ ይህ አይደለም። ጉዱ ምንድን ነው? ይሄኛው ጥቁሩ ድንጋይ በትንሳኤ ቀን አፍ አውጥቶ እንደሚመሰክርለት የሳመው ሰው ላወክበር ያለው ሰው ያንን ያደረገ ሰው ኃጢአቱ መሰረይ ብቻ አይደለም ይመሰክርለታል በአላፊት እንግዲህ መንግስት ጀነት እንዲገባ ያደርገዋል። ጥቁሩ ድንጋይ ከጀነት እንደወረደ ሱናናና ሳ 2935 እንዲሁም ደግሞ ጀሚያ ተርሚዲ 877 ከዚህ ቀደም ስለተናገርኩት መድገም ስለማልፈረግ ነው። ይሄ ጥቁሩ ድንጋይ በፊት ነጭ ነበር፣ በፊት ነጭ ነበር። ሲወርድ ከጀነት ሲወርድ ነጭ ነበር ይላሉ። እንደዚህ ዳይሬክትሊ ዲሴንድ ነው ያደረገው። እንዲህ ነው የተወረደው፣ ልክ ቁርአን እንደወረደ እንደተወረደው እንደሚሉት እንደዛ ነው የወረደው። ያልወረደ የለም በስልም እና ያልወረደ ቃም ከወተት ይልቅ ነጭ ነበር። በሰዎች ኃጢያት ምክንያት አብሶርብ በማድረጉ ምክንያት አብሶርብ ያደርጋል። እንደገና ዱዓንም ይቀበላል። በነገራችን ላይ ጸሎት የሚካሄድበት ዱዓም የሚደረግበት ለቅሷችሁ፣ እንባችሁን የምታፈስበት ቦታ ነው። እንግዲህ ፋይናሊ አላማን እንደሆነ ላሳያችሁ ነው። በዚህ አጋጣሚ ምሽከታል መሳቢ 2577 እና ሳይ ሙስሊም 1218 ላይ ይናገራል። የአዳም ልጆች በሚጠሩት አጥያት ምክንያት እንደጠቆረ ይናገራል። ያለ ምክንያት ይስሙታል ላይ ከዚህ ቀደም ተናግሬ ዑመር፣ ከሰሃቦቹ አንዱ ከዚያ በኋላ ደግሞ መሐመድ ስለሳመው ያለ ምክንያት ሱና ስለሆነ ብቻ ነው ምክንያቱም ምክንያቱን ግን አያውቁትም። አሁን ፋይናሊ ግን ሲጠየቁ ምክንያቱ ሳያውቁት ቀርቶ ሳይሆን ለመደበቅ ነው። ምን እንደሆነ ላሳያችሁ ነው። በደንብ ተከታተሉ እባካችሁ፣ በጌታ ፍቅር። ይስሙትም ይሰግዱለትም ነበር። በነገራችን ላይ ከሳቦች አንዱ በሆነ ዑመር የሚባለው ሰው ሰግዶ እዛ ቦታ ይሰመው ነበር፣ ይሰግድለትም ነበር እና ሪስፔክትም ይሰጠው ነበር ይባላል። ሙስሊሞች ሲሰግዱ በነገራችን ላይ በካዕባ አንፃር ነው የሚሰግዱት እና ይህች ጥቁሯ ድንጋይ በመትክ በምትገኝበት አንጻር ሆኖ ሲሰግዱ የሚሰግዱት በቀን አምስት ጊዜ ይሰግዳሉ። አንዳንዶችም ሰባት ጊዜ የሚሰግዳሉ ይባላል። በተንሳኤ ቀን ይመጣል። ኦኬ ወይም በተንሳኤ ቀን አፍ አውጥቶ ይመሰክራል። ከየት ነው ይሄንን ምንጭ ያገኘው ካላችሁኝ፣ እዚው ጀሚዓ ተርሚዚ በጣም የሚያስቀው ይህ ድንጋይ በህይወት እራሱ ይነሳል በተንሳኤ ቀን ተነስቶ ስለነዚህ ስለሚሰግዱ ሰዎች መስዋዕትን ያቀርባሉ ማለት ነው እንግዲህ የአላህ ቀኝ እጅ እንደሆነ ይነገራል። የሚያ ተርሚዚ 961 ላይ ከላይ እንደምትመለከቱት ኢብኑ አባስ እንደተረከው የአላህ መልእክተኛ ለሉ ላይ ወሰላም ስለ ድንጋይ ጥቁር ወይም ስለ ጥቁሩ ድንጋይ እንዲህ ብለዋል። በአላህ እምላለሁ አላህ በትንሳኤ ቀን በሁለት አይኖችና በእርሱ የሚናገርበትን አንደበት ያነሰዋል። ይህ ድንጋይ መልስ ይሰጣል ማለት ነው። አንደበት ይኖረዋል፣ አፍ ይኖረዋል፣ ምላስ ይኖረዋል፣ ታንግ ይኖረዋል። እንግዲህ ተመልከቱ ድንጋይ አይን ሲኖረው መላስ ሲኖረው ሲናገር ሲመሰክር ማለት ነው። ድንጋይ ተነስቶ እና ለአላህ የሚሳነው ነገር ይሉ የለም ይሉሃል። ግን አላህ ራሱ የጥቁሩ ድንጋይ ነው፣ ኃጢአትም ያስሰሪ ከሆነ ለኃጢአት መልስ የሚሰጥ ከሆነ ከዚህ ውጭ ምን አምልኮታል? ሌላ ያልነገርኳችሁ ግድ፣ እንግዲህ ይሄ ድንጋይ የሚለየው ድንጋዩ እሳት ውስጥ እንኳን ሲደረግ አይቃጠልም አንደኛ ውሃው ስታረጉትም ደግሞ አይሰምጥም። ከላይ ነው የሚንሳፈፉ ድንጋይ ልዩነቱ ማለት ነው። እንደሌሎቹ ድንጋይም አይደለም፣ ታምረኛ ድንጋይ ነው። የአላ መልእክተኛ ከልክለዋል። ከዛች ከኮርነዷ ድንጋይ ውጭ የሚነካ ሰው የራሱን ሃይማኖት ፈጥሯል ብሎ ይናገራል። ቢድሃ ብሎ ይገልጸዋል። ቢድሃ ማለት ከተከለከለ ውጭ ከሃይማኖት ውጪ በሆነ አምልኮት ማለት ነው። አሁን ጥቁሩ ድንጋይ ውጪ ከሆነ እንግዲህ መሐመድ አይፈቅድም ይህንንም። እናም ለሙስሊሞች ጥያቄ አለኝ። አሁን እናንተ የምታምልኩት አምላክ ራሱ ኦምኒ ፕሬዘንስ አይደለም በአንድ ጊዜ በሁሉ ስፍራ አይገኝም። ስትጸልዩ መልስ አይሰጥም። እኛ ጋር አሁን ስንጸልይ እሱ ይመልሳል። ጌታችን ኢየሱስ ክርስቶስ ራሱ ስም የምትለምኑትን አብ እንዲከብር እኔ ያደርገዋለሁ ብሏል። እናንተ የሚሰማ አምላክ አይደለም ያላችሁ፣ እና አምላክ መሆኑ በምንድን ነው የምታረጋግጡት? አንደኛ ሁለተኛ፣ ይሄ ጥቁር ድንጋይ ስትስሙት ኃጢአታችሁን የሚያሰሰሪ የላችሁ ከሆነ ይህ ጥቁር ድንጋይ እያመለካችሁት አይደለም ወይ? ጥቁሩ ድንጋይ የሚነሳ ከሆነ ኃጢአታችሁን የሚያሰሰሪው ከሆነ ሰው ድንጋይ እያመለካችሁ ነው ማለት ነው። አላ ለምን ኃጢአታችሁን አያሰሪ የላችሁም? ጥቁሩ ድንጋይ ለምን አስፈለገ? ሎጂካል ሞክሩት። መልሱም በቅንነት አስፍሩ ሊቻኖች እባካችሁ ኮፒኒክ 100። እሺ ቪዲዮውን እንደተከታተላችሁት ነው በእርግጠኝነት ክርስቲያኖች በደንብ ተረድታችሁታል። በጌታ ፍቅር ማሳሰባችሁ ግን ለብዙ ሰዎች ሼር እንድታረጉም ጭምር በየሶሻል ሚዲያዎቻችሁ ሄዳችሁ ሼር እንድታረጉ ላይክ እንድታረጉ በደንብ እፈልጋለሁ። እስከ መጨረሻውንም ተከታተሉኛል። ጨረስኩ፣ ማሳቤን አስጨርሱኝ፣ እስከ መጨረሻው ምላችሁ ፈልጌ ነው። ይሄ ድንጋይ እንግዲህ እንደተመለከታችሁት በጣም ትልቅ ኢምፖርታንት ነው ለእስላሞች፣ ቀላል ነገር እንዳይመስላችሁ። ኃጢያትንም ማሰሰር ጭምር ይጨምራል። ኃጢያትንም ከማሰሰሪ ባሻገር ከሙታን ይነሳል ንሳይ ቀን ከሙታን ይነሳና ለሳሙት ይመሰክራል ማለት ነው። እኔ በጣም የገረመኝ ኢምፖርታንትሊ ሁለት አይን ኖሮት ሲመጣ ማለት ነው። ሁለት አይን ኖሮት እንደገና ደግሞ አልፎም ተርፎ ከሁለት አይን ባሻገር ይመሰክርላችኋል። እናም የሚንሳፈፍ ድንጋይ ነው። ድንጋዩ እንደ አንድ ድንጋይ ተንሳፎ አያውቅም በነገራችን ላይ ድንጋይ በባህሪው ተሳፈ ይህ ግን ታምረኛ ድንጋይ ነው እና አልፎም ተርፎ ከመንሳፈፉ ባሻገር በእሳት ማይካተል በእሳት ማይካተል ድንጋይ እንደገና ለሃጢያት ስርየት የሚሆን ድንጋይ አላ መሰሰሪያ አቅቶት ነው የእናንተ ግዴታ ከዚህ እስከ ሳውዲ ድረስ ሄዳችሁ ለሃጢያት ማሰሰሪያ ለማግኘት ነው ሙስሊሞች እስኪ ነቃበሉና እውነቱን በፍቅር እነግራቸዋለን በፍቅር መልሱልኝ የምትከታተሉ ካላችሁ ስፔሻሊ ሙስሊም ጓደኞች ካላችሁ ክርስቲያኖች ሼር አርጉላችሁ አንዳንዶችም ያው ላይቭ ላይ ገብቼ ቲክታክ ላይም ለማውራት ሞክሬያለሁ ምን አገባኝ መብታችን ነው ስለምንወደው ይላሉ እና ብቻ ነብያችን ስለሳሞ ምን ስሟልን፣ እኛም እያመለክ ነው ማር ለሚሉ አሉ ፈርተው። በነገራችን ላይ አምልኮ ነው ይሄ፣ አምልኮተ ድንጋይ ቢያሉ ለራሱ ለዛ ነው አምልኮተ ድንጋይ ያልኩት። እና ይሄ ማን ነው አላ፣ ማን ነው የሚለውን ጥያቄ አመጣ። አላ በራሱ ፕሬዘንስ ሌለው ማይታወቅ፣ በምን ሰዓት ተናግሮ ማይታወቅ። ቁርአኑ በአጠቃላይ ኮፒ ፔስት እንደሆነ ከመጽሐፍ ቅዱስ ከቶራዎች እንዲሁም ከእንጅልና ከዘቡር እንደ ተገመሰ እንደተሰረቀ የሚያሳይ ነው። በነገራችን ላይ ምክንያቱም እያንዳንዱ ታሪካዊ ፍሰቱ የመጽሐፍ ቅዱስ ታሪካዊ ፍሰት በቁርአን ላይ ተገልብጦ ነው ያለው። መሀመድ በደንብ ኮፒ ማድረግ የሚችል አቅም ያለው ሰው ነው። ትንሽ መጽሐፍና መንበብ ብቻ ነው ማይችለው እንጂ ኮፒ ማድረግ ይችላል ነው የሚለው። ይሄ ነው የእስልምና ጉድ። እስልምና በሀጢያ በድንጋይ ሀጢያ ስሬ ትሰጣለች። ያንን ድንጋይ ከሳሙት ሀጢያ ቢያንስ አንድ ጊዜ መሄድ አለባቸው። በነገራችን ላይ ሰክሪፋይስ ነው ይሄ መስዋዕት ነው። ሪቹዋል ነው ይሄ። በነገራችን ላይ ሪቹዋል ነው። ሪቹዋል መሆኑን የምታውቁት የግድ አንድ ሰው በአንድ ጊዜ እንኳን መሄድ አለበት እዚህ ሀጅ ላይ ወይም ደግሞ ዑመራ ላይ ማለት ነው። የግድ ይሄንን ማቅረብ አለበት መስዋዕት ማቅረብ አለበት ማለት ነው። ሰው ስታዩ ለሀጢያ ስርየት የሚሆን ድንጋይ ያስቀምጠዋል አላ ማለት ነው። ስንት ነው አላ ስትሏቸው እኛ ይላል እኛ ሲል ምን ማለት ነው? ራሱን ያከበረ ነው ይላል መልሱ። ራሱን ለማክበሩ ማስረጃ አምጣ ስትለው ማስረጃ የለኝም ግን ራሱን አክብሯል ይላል። እናም አላ መልስ የለውም ለሚጠይቀው ጥያቄ እኛ እኛ ራሳችንን አከበርን እኛ ራሳችን ቁርአንን አወረድን እያለ በስፔሻሊ ሱራ 12 ላይ ወይም ደግሞ ዩሱፍ ላይ እንደዛ ይናገራል። ዝም ብሎ መናገር ብቻ ነው አላ እንጂ ምንም ፕሬዘንስ የለውም ማለት አለ ወይ? ሃልወት አለ ወይ? ሃልወት እግዚአብሔር እንደምንለኛል ማለት ነው። ፕሬዘንሱ ይሰማናል፣ እግዚአብሔር በመንፈሳችን በእነሱ ግን ምንም ፕሬዘንስ የለም። መንፈስ ቅዱስ ስለሌለ ነው። በነገራችን ላይ ፕሬዘንሱ ማይሰማው እና ያሳዝናል። ስፔሻሊ እንድጸልዩላችሁ በጌታ ፍቅር አሳስባለሁ። ጸልዩላቸው፣ ወንጌል ንገሯቸው፣ አጠገባችሁ ካሉ አትደብቁ። ክርስቶስን መጽሐፍ ቅዱስ ስጧቸው እባካችሁ። ይህንን ወንጌል አብረን እንስራ። ሼር በደንብ አርጉት፣ ላይክ በደንብ አርጉት። ትውልድ ዲዳን ጌታችን ኢየሱስ ክርስቶስ የኛ ጌታ ሱ ሩሩና ቸር የሆነ ማህሪ ይመጣል። ማራናታ